አዲስ ሆናችሁ የመጣችሁ ካላችሁ ገብታችሁ ሰብስክራይብ አድርጉ። እንዲሁ ቪዲዮ በሰራው ሰዓት ኖቲፊኬሽን እንድትደርሳችሁ የደውል ምልክቷን ተጫኗት። ቪዲዮ ላይክ፣ ኮሜንት፣ ሼር አድርጉ። እንዲሁ ነባሮቼ ከኔ ጋር ሆናችሁ ላይክ፣ ሼር፣ ኮሜንት ስታደርጉልኝ ስታበረታቱኝ የነበራችሁ ከልብ አድርጌ ነው ማመሰግናችሁ። እግዚአብሔር ያክብርልኝ። ዛሬ የመጣሁበት ጉዳይ ተመልካቾቻችን፣ ዛሬ የመጣሁበት ጉዳይ በልጅ ቶፊቅ እና በማሪና ነው እና እሱ ምንድነው ያው ነጭ ነጩን ለማውራት ነው። እዚህ ጋር ማዳላት የለም ግን፣ ሆኖም እኔ በተከታዮች ላይ ነው የታዘብኩኝ ነገር ስላለ ነው ዛሬ እውነት ከንክኖኝ የመጣሁት ማለት ነው። ቪዲዮም ልሰራ አልነበረም። ግን አንዳንዴ ደግሞ ዩቱበር በመሆናችሁ በጣም ሲበዛ ደግሞ የምትታዘቡትም ነገር አለ እና ደግሞ አልናገረው ልናገረው ምናምን ብላችሁ የሆነ ወደኋላ የሚይዛችሁም ነገር አለ ሆኖም ግን ደግሞ እውነቱን ወታችሁ ብትናገሩ ምን ችግር አለ ብላችሁ የሚያሳስባችሁ የሚጨንቃችሁም ነገር አለ እና በዛ ጉዳይ ነው የመጣሁት። ምክንያቱም ብዙ ጊዜ ስንከተል ማለት ነው፣ ሰዎች ስንባል በጣም አስቸጋሪ ባህሪ ነው ያለን፣ ከእኔም ጭምር ማለት ነው። እሱ ምንድን ነው ብዙ ጊዜ ዩቱበሮች ማለት ነው እውነት መልካም ነገር ሲለቀቅልን፣ ጥሩ ነገር ሲለቀቅልን፣ እኛ አሁን ብዙ ጊዜ የሚጠቅመን ነገር ነው የምንከተለው ከእኔም ጭምር ማለት ነው። የሚጠቅመን ነገር አይደለም የምንከተለው። ብዙ ጊዜ ዩቱበር የሆኑት አባቶቻችን የሚያስተምሩን ወንድሞቻችን፣ ብዙ ነገር ለእኛ ለህይወታችን የሚጠቅም ነገር ያስተምራሉ። እሱ እንከተላለን አንከተለም። ክርስታን ወገኖቼ፣ የምንከተል ነገር ግን አውቀን እንከተላለን አይደለም። እኛ ግን አሁን እዚህ ጋር አባቶች ማለት ነው ዩቱብ ላይ ያስተምሩናል፣ ብዙ ቪዲዮዎች ይለቁልናል። እውነት አሁን ብዙ ጊዜ የታዘብኩት ነገር ምንድን ነው ምላችሁ? ደጋግሜ ደጋግሜ ልንገራችሁ። አባቶች ደክሞ ደካክሞ ብዙ ቪዲዮዎች የሚያስተምሩን ስብከት፣ በእምነታችን የሚጠቅመን ነገር ለህይወታችን፣ ነጊ ፈውስ የምናገኝበት ነገር ያስተምሩናል። እኛ ግን ያለነው ሌላ ቦታ ነው። ሙስሊም ወገኖች ሙስሊም ወገኖች፣ አሁን የምንከተለው የሚጠቅመን በሙስሊም የሚያስተምሩን አባቶቻችን እነሱ እንከተል፣ በሙስሊምም በክርስታንም ማለት ነው። ብዙ ትምህርት ብዙ አባቶች ብዙ የሚያስተምረን ነገር ያስተምራሉ፣ ዩቱብ ላይ እሱን እንከተላለን አንከተልም። መንፈሳዊ የሆነ ነገር በሙስሊም እምነት ተከታይ ማለት ነው የሚያስተምር ነገር ያስተምሮናል፣ እኛ እሱን እንከተላለን አንከተልም። በክርስቲያንም ወገን እንደዛ ማለት ነው አንከተልም። ግን መልካም ነገር ሰርቶ የሚለቁልን ዩቱብ ላይ እሱ መከተል ትተን፣ እኛ ግን የምንከተለው ሌላ ነገር ነው ለህይወታችን ማይጠቅም ነገር ሚያስቅ ሚያጫወት ቀልድ ዝም ብሎ ለህይወታችን ማይጠቅም ነገር ነው የምንከተለው ማለት ከኔም ጭምር ያየሁት እና የታዘብኩት ነገር ስላለ ነው። እና እኛ የሚጠቅመን ነገር አይደለም። አዋዋላችን ራሱ አናሳምርም? የት እንደምንውል የት እንደምንገባ እና በጣም ከባድ ነው። ታዲያ እነሱ ምን ጥፋት አላቸው? እነሱ እኮ ጥፋተኛ አይደሉም። ሰው ህዝቡ የሚከተል ነገር ነው አውቆ የሰሩት ማለት ነው። እኔ በማሪናና በልጅ ቶፊቅ በፍጹም ምንም ጥፋት አላየሁም። ጥፋተኛ እኛ ነን። የሚያስተምረን ነገር አናይም፣ የሚያስተምረን ነገር አንከተልም፣ የሚያስተምረን ነገር በፍጹም እኛ አንወድም። የምንወደው ውሸት፣ የምንወደው አሉባልታ፣ የምንወደው ወሬ እውነት፣ ከዛ ሌላ በፍጹም እኛ ምንም የሚጠቅመን ነገር አይደለም የምንወደው ማለት ነው። እኛ ለህይወታችን የሚጠቅመን ለህይወታችን ገንቢ የሆነ ነገር አይደለም የምንከተለው ከእኔም ጭምር ማለት ነው። እናንተ እኮ እውነት ውሸት የሚወራ ቦታ ቀን ከሌሊት እሱን ያ ቪዲዮ ተከተሉ ብትባሉ እኮ እናንተ እንቅልፋቸው ራሱ አታችሁ ትከተላላችሁ። ግን ለራሳችሁ ለህይወታችሁ የሚጠቅም ነገር አይደለም ለደቂቃ እዩ ብትባሉ አታዩም። ለምን ትፈርዳላችሁ ታዲያ? በእነዚህ ልጆች አትፍረዱባቸው። እኔ በፍጹም አልፈርድባቸውም በፍጹም ማለት ነው። በቃ እነሱም ያደረጉት ነገር አደረጉ አደረጉ አልፈርድ። መጀመሪያ እኔ ማነኝና ብለህ ራስ ተመልከት ወይም ደግሞ ራስሽ ተመልከች። ከዛ በኋላ ሰውን ውቀሽ አላበለዛ ጠፍተን እነሱም ጠፍቶ እኛም እንጠፋለን ማለት ነው። ብዙ ጊዜ ማለት ነው እውነት ብዙ ጊዜ እራሳችን አናይም፣ ከኔም ጭምር ራሳችን በፍጹም አናይም። እና የራሴ ኃጢአት የራሴን ጉድፍ ደብቄ ግን የሰውን መመልከት መልካም ነገር አይደለም። ስለዚህ በመጀመሪያ እራሳችን እኔ ወገኖቼ፣ ራሳችን ካየን በኋላ ሰውን ለመውቀስ እንሞክራለን ማለት ነው። ሌላ ደግሞ ማለት ነው ተመልካቾች፣ ያው ነጭ ነጭ ነው ያወራሁት ማለት ነው እዚህ ጋር በፍጹም የሚጠቅመን ነገር ስለማንከተል ነው። ብዙ ጊዜ ስለምታዘብ፣ እኔ አሁን ወጥቼ ልናገር አይደለም ግን በነሱ ላይ ብዙ ሰዎች እናንተ እንደዚህ እናንተ ውሸታም እንደዚህ በዚህ ወጣ በዚህ ገባ የሚባል ቪዲዮ ስላየው ነው። በፍጹም አልተሳሳቱም። እኛ እኮ ማለት ነው እነሱ ጥሩ ነገር እንዲያቀርቡልን ጥሩ ነገራቸው ጥሩ ነገር የሰሩት ቪዲዮ በመጀመሪያ እሱን ብናይኖረው እነሱም ወደ ጥፋት አይሄዱም ነበር። ግን በመጀመሪያ ማለት ነው ሰውን ወደ ጥፋት የምንወስደው እኛ እራሳችን ተመልካቾች ነን። ይሄንን ግን ማወቅ አለባችሁ፣ እውነት ከእኔም ጭምር እኛ ተመልካቾች ነን። እነሱን እያጠፋን ያለ ነው ማለት ነው። ስለዚህ አስተማሪ የሆነ ነገር አሁን እኔ በኢትዮጵያ ምንም አስተማሪ የሆነ ነገር የሰራሁበት ነገር የለም ግን አንዳንድን ደግሞ ለምን ለሰው አስተማሪ የሆነ ነገር ነገር እና ውድ ወገኖች እኛ ብዙ ጊዜ ዓለምን እዛን ጠፍታለች፣ ግን እራሳችን ባለማየት ማለት ነው። እና እግዚአብሔር አምላክ ሀገራችን ሰላም ያድርጋት። እውነት ለሀገራችን እንጸልይ። ሰውን የሚያስተምር ነገር ሰው እንዲያስተምር እንምከር። አለበለዚያ ከስድብ ከትችት ከሌላ ሌላ ነገር ብንወጣ መልካም ነገር ነው። ያኔ ነው እውነት ሰላምን የሚመጣ ማለት ነው። ግን ጥፋትን የሰራው ሰው ደግሞ እንደ ጥፋተኝነት ሁሌም ማለት ነው፣ አንተ እንደዚህ ነህ፣ አንተ እንደዚህ ነህ እያልክ የምትከተለው ከሆነ ያ ሰው ከጥፋቱ መቼም ቢሆን አይመለስም። በዛ በሄደበት ጥፋት ነው እየቀጠለ የሚሄደው ማለት ነው። ምክንያቱም ሴጣን እንደምታውቁት ማለት ነው እልህ ነገር ይወዳል እና እነሱ እልህ እያሳዝናቸው እኛም እነሱም እያጠፋናቸው ነው ያሉት። እኛም ጠፍተን እነሱም እየጠፉ ነው ያሉት። ትምህርት የሚሰጥ ነገር ትምህርት እነሱ የሚመልስ ነገር እኛ። ብዙ ውድ ተመልካቾቼ ይሄ ቪዲዮ በዚህ ያበቃል ማለት ነው። እግዚአብሔር አምላክ ሀገራችን ኢትዮጵያ ሰላምን ያምጣልን፣ ሰላም ያደርግልን ማለት ነው። በመጀመሪያ ሀገር ሰላም ስትሆነው እኛም ሰላም የምንሆነው እኛም ደስተኛ የምንሆነው ማለት ነው። አገር ሰላም ካልሆነች እኛም ደስታ አናገኝም። እና እግዚአብሔር አምላክ ሀገራችን ሰላም ያደርግልን እንደ ሶሪያ እንዳትሆንብን። እውነት እንግዲህ ሶሪያ ሀገር ምን ላይ እንዳለች ሁላችንም እናውቃለን። እግዚአብሔር አምላክ ኢትዮጵያ ሰላም ያደርግልን። ለሕዝቦቻችን እንጸልይ ማለት ነው። ለሀገራችን እንጸልይ። ሙስሊም የሆናችሁ በዱአችሁ ክርስቲያንም የሆነን ደግሞ በጸሎት ማለት ነው። ሀገራችን እናስብ፣ ሕዝባችን እናስብ በራብ በተለያየ ነገር በችግር በኑሮ ውድነት ህዝባችን እየተጎሳቀለ ነው ያለው። እግዚአብሔር አምላክ ሀገራችን ሰላም ያደርግልን ህዝቦቻችን ከክፉ ነገር ሁሉ ይጠብቅልን ማለት ነው እና